ሰላም ሰላም ሰላም የቻናል ቤተሰቦች እንዴት ናቸው? ዛሬም ተመልሻለሁ ማለት ነው። እንግዲህ ዛሬ የምናያቸው ፊደሎችን ከመጀመሪያው ወደ መጨረሻው እንዲሁም ከመጨረሻው ወደ መጀመሪያው አጠቃላይ እያነበብን እናያቸዋለን ማለት ነው። ተከታተሉ። እንደተለመደው ለቻናሉ አዲስ ከሆናቸው ሰብስክራይብ በማድረግ እንዲሁም በኦንላይን መማር የምትፈልጉ ከየትም አገር ሆናቸው በኦንላይን መማር ትችላላቸው ማለት ነው። ከስር ባለው ስልክ በኢሞ በዋትስአፕ ና በቴሌግራም አናግሩን ማለት ነው። ዛሬ ፊደሎችን ከመጀመሪያው ወደ መጨረሻው እንዲሁም ከመጨረሻው ወደ መጀመሪያው ምን ይመስላሉ የሚለውትን አንድ ባንድ እያነበብን እናያለማት ነው። ተከታተሉ። አሁን እንጀምር። እሺ፣ እንግዲህ ውድ የቻናል ቤተሰቦች ሰዎች ዛሬም ፊደሎችን በዚህ መልኩ እያነበብን የምናይ ሆናማት ነው። ከመጀመሪያው ወደ መጨረሻው በመጀመሪያ እናነባለን። ቀጥለን ደግሞ ከመጨረሻው ወደ መጀመሪያው በዚህ መልኩ እያነበብን እናያለማት ነው። ተከታተሉ። አሁን ቀጥታ እንጀምር። ሀ ሁ ሂ ሃ ሄ ህ ሆ እንደዚህ ብለን እናነባቸዋለን ማለት ነው። እንግዲህ ከመጀመሪያው ማለት ነው ወደ መጨረሻው ነው ያነበብን። አሁን ደግሞ ከመጨረሻው ወደ መጀመሪያው እናነባቸዋለን ማለት ነው። ሆ ህ ሄ ሀ ሂ ሁ ሀ እንደዚህ ብለን ድምጻቸውን በትክክል እንጠራለን ማለት ነው። ከዛ ቀጥለን እዚህ ጋር ለ ሉ ሊ ላ ሌ ል ሎ እንደዚህ ብለን እናነባቸዋለን። እንግዲህ ከመጀመሪያው ወደ መጨረሻው ስናነብ ብዙ ጊዜ ውጤታማ ላን ሆን እንችላለን። ምክንያቱም ከመጀመሪያው ወደ መጨረሻው ማንም ሰው በቀላሉ ያልንበው ይችላል። ነገር ግን ከመጨረሻው ወደ መጀመሪያው ስናነብ ወይም ከመጨረሻው ወደ መጀመሪያው ስናነብ ያኔ ፊደሎችን እያንዳንዱ ድምጻቸውን በትክክል አውቀናል ማለት ነው። እንደዚህ ማንበብ ከቻልን በትክክል ሌሎችን ቃላቶችን እና ሌሎች ጽሑፎችንም በቀላሉ ማንበብ እንችላለን ማለት ነው። ስለዚህ ከመጨረሻው ወደ መጀመሪያው ነው በደንብ ማንበብ ያለባችሁ ማለት ነው። ትኩረት ማድረግ ያለባቸው ከመጨረሻው ወደ መጀመሪያው ነው። አሁን እንጀምር። ሎ ል ሌ ላ ሊ ሉ ለ እንደዚህ ብለን እናነባቸዋለን ማለት ነው። እሽ ቀጥለው የምናገኛቸው እዚህ ጋር የሀመርሃ ቤተሰቦች ናቸው ማለት ነው። ሀ ሁ ሂ ሃ ሄ ህ ሆ እንደዚህ ብለን እናነባቸዋለን። ከዛ ሆ ህ ሄ ሀ ሂ ሁ ሀ እንደዚህ ብለን በቀላሉ እናነባቸዋለን ማለት ነው። ከዛ ቀጥለን ወ እዚህ ጋር መ ነው ማለት ነው። መ ሙ ሚ ማ ሜ ም ሞ ከዛ ወደ መጀመሪያው ሞ ም ሜ ማ ሚ ሙ መ እንደዚህ ብለን በቀላሉ እናነባቸዋለን ማለት ነው። ከመጀመሪያው ወደ መጨረሻው፣ ከመጨረሻው ወደ መጀመሪያው በዚህ መልኩ እናነባቸዋለን ማለት ነው። ከዛ ቀጥለን እዚህ ጋር ሰ አለች ማለት ነው። እነዚህን የሰ ቤተሰቦች ሰ ሱ ሲ ሳ ሴ ስ ሶ እንደዚህ ብለን እናነባቸዋለን። ከዛ ቀጥለን ወደ መጀመሪያው ሶ ስ ሴ ሳ ሲ ሱ ሰ እንደዚህ ብለን በዚህ መልኩ እናነባቸዋለን ማለት ነው። ከዛ ወደ ሚቀጥሉት እናልፋለን። እሺ ረ ሩ ሪ ራ ሬ ር ሮ ከዛ ወደ መጀመሪያው ሮ ር ሬ ራ ሪ ሩ ረ ሰ

ቦ ቦ ብ ቤ ባ ቢ ቡ በ እንደዚህ ብለን እናነባቸዋለን ማለት ነው። እንግዲህ ከመጨረሻው ወደ መጀመሪያው በዚህ መልኩ እናነባቸዋለን። እንደዚህ በዚህ መልኩ እናነባቸዋለን ማለት ነው። ያ ማለት ፊደሎችን አጠቃላይ በቃላቶችም በትክክል ለማንበብ የረዳን ማለት ነው። ያንደው ፊደል ድምጽም በቀላሉ ለማወቅ ይረዳናል። በዚህ መልኩ እናነባቸዋለን። ከዛ ቀጥለን እሺ፣ ታ ቱ ቲ ታ ቴ ት ቶ። እሺ፣ ቶ ት ቴ ታ

እኘ እኙ እኚ እኛ እ እ እ እ እኛ እንደዚህ ብለን እናነባቸዋለን ማለት ነው። ከዚያ ቀጥለን

እንደዚህ ብለን ፊደሎችን በቀላሉ በዚህ መንገድ ማንበብ ይቻላል ማለት ነው። ከመጀመሪያው ወደ መጨረሻው እንዲሁም ከመጨረሻው ወደ መጀመሪያው በዚህ መልኩ እንደዚህ አድርገን እናነባቸዋለን ማለት ነው። ለዛሬ በዚህ ይበቃናል። በቀጣይ ቪዲዮ ደግሞ የሚቀ ሌሎችን እንደዚሁ እየሰራን ነው።